ሰላም ጤና ይስጥልኝ መላ ወዳጆቼ። ይህ የዓለማችን መፍትሔም ፍትህ አልባም የሰው ልጆች ታሪክ የሚቀርብበት ሳምንታዊ ዝግጅታችን ነው። በዚሁ በአዲስ የዩቲዩብ ዝግጅታችን ላይ የዓለም ጦርነቶች መንስኤ፣ የዓለም አምባገነኖች ታሪክ፣ ጊዜና አጋጣሚው እንዲሁም የተዘነጉና ትክክለኛ መስመራቸውን ስተው የሚነገሩ ታሪኮችን የምንቃኝበት ዝግጅታችን ነው። በድጋሜ የአብረን እንዝለቅ ግብዣዬ ከልባችሁ ይድረስልኝ የምላችሁ ወዲህም የአክብሮትና የፍቅር ሰላምታን የማቀርብላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ኢትዮጵያውያኑ አበው ወይም ፓትርያርኩ ምን ይላሉ ነገርን ከስሩ ውሃን ከጥሩ፣ አሊያም ማን ያርዳ የቀበረ ማን ይናገር የነበረ ሲሉም ስለ እውነት ተቆርቋሪነታቸውን አርቀው ያሳያሉ። እውነት ትቀጥናለች፣ ትመነምናለች እንጂ አትበጠስምም ይላሉ። ዛሬ ታዲያ አዲሱን ዝግጅታችንን የምንጀምርበት የዚያ አኬልዳማ ወይም ሜደም መሬት እየተባለ የሚጠራውን በተለይም የእስራኤላውያኑና የፍልስጤማውያኑን ስር የሰደደ የጭካኔና የመፍትሔም የፍትህ አልባም የደመፋሰስን ጉዳይ ከመጀመሪያው መሠረቱ እንመለከታለን። የዚያ የመካከለኛው ምሥራቅ ቀጠና ምድር የፍልስጤማኑና የእስራኤላውያኑ የግጭቱ መንስኤ በተመለከተ ይላል የዘጋርዲያኑ ክሪስ ማግሪል ታሪኩን ሲያሳይ የሁለቱን ሕዝቦች ግጭት የተጠነሰሰው ከሮማውያኑ ጋር ስለመሆኑ ያሳያ። ሌሎች ከፊሎቹ ደግሞ ከኋላውና የአስራ ዘጠነኛ ክፍለ ዘመኑ የአይሁዳውያኑ ስደት ጋር ያያይዙታል። ሌሎቹ ታሪክ ጸሐፊዎች ደግሞ ከዚያ የኦቶማን ኤምፓየር ወይም የኦቶማን ሥርወ መንግሥት ማንሰራራት ጋር ወይም መንሰራፋት ጋር አንድ ያደርጉታል። ብዙዎች ደግሞ ከዚያ የበልፎር ድንጋጌ ወይም ባልፎር ዲክለሬሽን ጋር ግንኙነት አለው ይላሉ ያለው የዚያ የበልፎር ድንጋጌ ወይም በልፎር ዲክለሬሽን በእንግሊዝ መንግስት እንደ አውሮፓውያኑ አቆጣጠር በ1917 የታወጀና የፍልስጤማውያኑን ምድር ለአይሁዳውያኑ ብሔራዊ መኖሪያነት መስጠቱንም የሚያነሱት ብዙዎች ናቸው። በዚያን ጊዜው የብሪታንያ መንግሥት አስተሳሰብም ቢሆን ታዲያ የአይሁዳውያኑ በዚያ ስፍራ መስፈር የአረብ ማኅበረሰቦችን ውጊያና ጦርነት ያስቆማል የሚል እምነት ነበረውም ነው የሚባለው። ይሁንና ግን ያም ተባለያ ለብዙዎቹ አካላት በፍልስጤማኑና በኢዝራኤላኑ መካከል ለተፈጠረው የግጭት ቢሉ የጥላቻና የመለያየት አባዜና መንስኤው የተባበሩት መንግሥታት ድርጅት እንደ አውሮፓኑ አቆጣጠር በ1947 የሰጠው ድምፅና በእንግሊዝ መንግሥት ኃላፊነት የፍልስጤማያኑን ምድር ለሁለት ይከፈል ዘንድ መታዘዙ ነው ይላሉ። የፍልስጤምን ምድር ለሁለት ሕዝቦች የመኖሪያ ሀገር ማካፈል ማለት ነው። ያ ዘመን ደግሞ በአይሁዳኑ ላይ የሆሎኮስት ወይም የአዶልፍ ሂትለር አሰቃቂ ጭፍጨፋ የተፈጸመበት ጊዜ ነበረና። አይሁዳውያኑ ከሂትለር ዘግናኝ ጥቃት ለመትረፍ ባገኙበትና በደረሱበት ሁሉ መሸሸጊያና መጠጊያ የሚሹበት ጊዜ እንደነበረ፣ ታዲያ ያኔ በመንግሥታቱ ድርጅት የድምፅ ብልጫ የተወሰነበት የፍልስጤማውያኑ ምድር ለሁለት መከፈሉን የኋሊት የሚያሳዩትም እልቆ መሳፍርት የላቸውም። ያውም አንዱ የአይሁድ ሌላው ሁለተኛው ደግሞ የአረብ ሀገር ተብለው መሆኑን ልብ ይሏል። ይሁንና ግን ፍልስጤማያኑም አጎራባች የአረብ ሀገራት የአዲሲቷን ሀገር ኢዝራኤልን ስለ መቀበላቸው የተነገረ ታሪክ የለም። በዚያን ዘመን ደግሞ በብሪታንያ መንግሥት እንዳሸባሪ የሚታዩት የአይሁዳውያን ታጣቂዎች የትጥቅ ትግል መጀመራቸውና ፍልስጤማያኑም ለአይሁዳውያኑ ጥቃት ምላሽ ማፈንገጣቸው ሲነገር፣ በኋላ ላይ ግን ኢዝራኤል በግንቦት ወር ሺህ ዘጠኝ መቶ አርባ ስምንት የአውሮፓውያን አቆጣጠር ማለት ነው ነጻነቷን ማወጇ ወዲያም። በኢዝራኤል ነጻነት የተቆጡት አጎራባቾቹ የአረብ ሀገራት ግብፅ፣ ኢራቅ፣ ዮርዳኖስና ሶሪያ በኢዝራኤል ላይ ጦርነት ማወጃቸው የዚያ የሁለቱን ህዝቦች ታሪክ መራራ ጅማሬ የሚያሳይ ታሪክ ነው ይባልለታል። በዚያ የአራቱ አረብ ሀገራትና በአይሁዳኑ መካከል የተደረገው ጦርነት ለአንድ ዓመት ከዘለቀ በኋላ በ1949 ተጠናቆ አዲስ ስምምነት መደረሱ ወዲያም ግን እስራኤልን ቀድሞ የፍልስጤማኑን ምድር ለሁለት ስትካፈል ካገኘችውና በመንግሥታቱ ድርጅት ከደረሳት የመሬት ይዞታ በላይ አዲስ መሬት እንዳስገኘላትም ይነገራል። ከዚያን በኋላ ከፍልስጤማኑ ምድር ከሰባት መቶ ሺህ በላይ ፍልስጤማውያን ከምድራቸው ለቀውና ርቀው ተሰደው መሄዳቸው ይነገራል። ያ ከፍልስጤማውያኑ የተለቀቀው መሬት በሙሉ በእስራኤላውያኑ መያዙን የሚያሳዩት ብዙዎች ናቸው። ታዲያ ፍልስጤማውያኑ ከዚያ በኋላ ወደዚያ ወደ ለቀቁት ስፍራ ይመለሱ ዘንድ አልተፈቀደላቸውም ነው የሚባለው። የዚያን የፍልስጤማውያኑን በእስራኤል ተገፍቶ መፈናቀልና መሰደድ ጉዳይ ፍልስጤማውያኑ ሲጠሩት በቋንቋቸውና ከባ ይሉታል በእንግሊዘኛውም ካታስትሮፊ ወይም ደግሞ ዘ ኤግዞደስ አንድ ኢራዲካሽን ኦፍ ማች ኦፍ ተር ሶሳይቲ ኢንሳይድ እስራኤል ይሉታል። በቃ ከዚያ በኋላ ይላል የታሪኩ ጸሐፊ፣ በቃ ከዚያ በኋላ የፍልስጤማኑ ጉዳይ ቅዠትና ስጋት የተሞላበት መሆን ጀመረ ሲል ያሳያል። አኛ እስራኤል በኃይል በያዘቻቸው የፍልስጤማኑ መሬቶች የሚኖሩት አረቦቹ ደግሞ አይሁዳኑ እየተገፉና አድሎም እየተደረገባቸው ቀጠሉ ይላል። እውነት ነው ሐሰት ነው የሚለው አልያ ይመስላል የሚለው ጉዳይ ከኔ አይነገርም፣ ብቻ ግን የሁለቱን ሕዝቦች የልዩነትና የጦርነት ታሪክ ጅማሬውን ለማሳየት መሆኑ ልብ ይባልልኝ እላለሁ። እኔ ጋዜጠኛ ነኝ። ለወደድኩት የምደግፍ ላልወደድኩትና ለተቃወምኩት የምነቅፍ አይደለሁም። በዚህ ዘመን የጋዜጠኝነት ሙያንም ጣዕምና ትርጉም እያሳጣው የመጣው ከሙያውም ይልቅ ለሚወደውና ለሚደግፈው ወገንተኛነት መያዙንም መሆኑንም ልብ ይሏል። በእኔ በኩል ግን ያ ከእኔ ይራቅልኝ ብያለሁ። አሁን ወደ ታሪኩም መለሳለሁ። እኛ በአይሁዳውያኑ ቁጥጥር ስር ያሉት ፍልስጤማውያኑ ቢያንስ ለሁለት አስርት ዓመታት በወታደራዊ አገዛዝ ስር መቆየታቸውም ነው የሚነገረው። በዚያ ሂደት ታዲያ ብዙዎቹ ፍልስጤማውያን መሰረታዊ ከሚባለው መብቶቻቸው መታገዳቸውም ይነገራል። ብዙዎቹ አረብ እስራኤላውያን ታቅዶበት በተሰራ ስሌት ድሃ ሆነው ሁልጊዜ የሰው እጅ ጠብቀው እንዲኖሩ መደረጋቸውንም ጸሐፊው ያስረዳል። በዚያ ሰቆቃ ውስጥ የነበሩትና ዘመናትን የዘለቁት ፍለስጤማኑ ተሰባስበው እንደዚህ አንቀጥልም እንደዚህ አንኖርምም ሲሉ እየመከሩና እየዘከሩ ቆይተው እንደ አውሮፓኑ አቆጣጠር በ1964 አንድ ግንባር መመስረታቸው ይነገራል። ያ በፍልስጤማኑ ርብርብ የተመሰረተው ግንባር ደግሞ ዘ ፓለስቲኒያን ሊበሬሽን ኦርጋናይዜሽን የሚባለው የፍልስጤማን ነጻነት ግንባር ወይም የፍልስጤማን ነጻ አውጪ ግንባር መሆኑ ነው። አሊያም በምህፃረ ቃሉ ፒኤልኦ ይባላል። ያ የፍልስጤማኑ ነጻነት ግንባር ተደራጅቶ የሚመራውና የሚታገለው ደግሞ በጊዜው በነበሩት ምንጊዜም የታሪክ አካል የማይረሳቸው በያሲር አራፋት እንደነበር ዛሬ ላይ ጊዜው ቢያልፍም መለስ ብሎ ማስታወስ ያስፈልጋል። በያሲር አራፋት የሚመራው የፍልስጤማኑ የነጻነት ግንባር ፒኤሎ ወይም ፓለስቲንያን ሊበሬሽን ኦርጋናይዜሽን ዛሬም በሐሳብ ጽናት ብቻ ያለውን የፍልስጤምን ሀገርና መንግሥት ለመመሥረት የሚታገልና በኢዝራኤል ቦታ ለመተከል ያለማ እንደነበረ አይዘነጋም። ይኸው በፍልስጤማን ጥልቅ ምክክርና ዱለት የተመሰረተው የፍልስጤም ነፃውጪ ግንባር ፒኤለው ታዲያ በጣም ከባድ የተባሉ ጥቃቶችና እገታዎችን በመፈጸም የዓለምን ትኩረት መሳቡም በአንድ ወቅት ሲነገር እንደነበረ አይዘነጋም። የጥቃቱ ነገር እየሰፋና እየተጠናከረ የቀጠለባት እስራኤል በበኩሏ እንደ አውሮፓውያን አቆጣጠር በ1967 በሦስት ሀገራት ላይ፣ በግብፅ በዮርዳኖስና በሶሪያ ላይ ጦርነት መክፈቷ ይነገራል። ሀገራቱ ሦስቱም ታዲያ እስራኤልን ቀድመው ለመውረር መዘጋጀታቸውም ታውቋል። እስራኤል በነዚያ የአረብ ሀገራት ላይ ባወጀችው ጦርነትም እጅግ የሚያስደንቅና ፈጣን ድል መቀዳጀቷና ማስመዝገቧን ብቻ ሳይሆን የሲና ሰርጥን እና የጋዛ ሰርጥን ከግብጽ፣ የጎላን ኮረብታማ ስፍራዎችን ከሶሪያ፣ የዌስት ባንክና የምስራቅ ኢየሩሳሌምን ደግሞ ከዮርዳኖስ መንጋጋ አላቃ መቀማቷ ይታወቃል። እስራኤል ያንን ሁሉ ድልና ገድል ለማስመዝገብ ደግሞ የፈጀባት የጦርነቱ ጊዜ የስድስት ቀናት ብቻ ነው። ያ ደግሞ ከድፍን ዓለም እስ ያበጀችን አስችሯታል ይባላል። እስራኤል ያቺ ሚጢጥየዋ ሀገርና ሕዝቦቿ እንደ ሰደድ እሳት ኃይሏ እየጋመና እየተጋጋመ በሚያስደንቅ ሁኔታ መላዋን የኢየሩሳሌም ከተማና በመጽሐፍ ቅዱስ የተጠቀሱትን ሁለቱን ከተሞች የይሁዳና ሰማርያን መያዟ ዕጹብ ድንቅ አሰኝቷታል። በዚያም የተነሳ ኢዝራኤል በዌስት ባንክና አካባቢው የአይሁዳውያንን የሰፈራ መንደሮችን ለመገንባት የተመቻቸ አጋጣሚ እንደተፈጠረላት ይታመናል። የዚያ የዌስት ባንክ ገጥ ደግሞ በኢዝራኤልና በፍልስጤማውያኑ መካከል ለሚካሄደው ጦርነት ዋናው ማዕከላዊ ስፍራ መሆኑም ይገለጣል። ኢዝራኤል የዌስት ባንክን ነዋሪ ፍልስጤማውያን በወታደራዊ አመራር ስር ማድረጓና ለዚህ ለዛሬው ፍች አልባ እንቆቅልሽ አብቅታቸዋለች ችሏታል። ያ ፍልስጤማውያኑ ተባብረውና ተረባርበው የመሰረቱት የፍልስጤማውያኑ ነፃ አውጪ ግንባር ወይም ፒኤልኦ በአመዛኙ ከግራ ክንፉ የደፈጣ ተዋጊ ኃይል ጋር ሙሉ በሙሉ ሃይማኖታዊ አቋም ያለውና ብዙዎቹ ደጋፊዎቹም ቢሉ አባላቶቹ ሚውስሊሞች እንደሆኑ ይነገራል። በዚያን ጊዜ ከነበሩትና እንደ ሚውስሊም ወንድማማቾች ወይም ሚውስሊም ብራዘር ሁድስን መሰሎቹ አካላት የትጥቅ ትግሉን አቁመው በሃይማኖታዊ መሠረት ላይ ሌላ መደብ መጀመራቸውም ይነገራል። የዚያ የሚውስሊም ወንድማማቾች አቋም ደግሞ በሼክ አህመድ ያሲን አመራር መለወጡ የማይዘነጋ ጉዳይ ነው። በዚያ ሂደትም በጋዛ ሰርጥ በጣም በርካታ ታጣቂ ኃይሎች እንዲመሰረቱና እንዲወለዱ የመሆኑ ምስጢር ይነገራል። እንዳብነትም የሙጃማ አልኢስላሚያን ማንሳት ይቻላል። ከዚያ ሂደት በኋላ በአጭር ቀናት ደግሞ የመጀመሪያው ኢንቲፋዳ ወይም ህዝባዊ አመፅ በአረብኛው ኢንቲፋዳ ይሉታል፣ መቀስቀሱ ይታወቃል። ሼክ ያሲን የመሰረቱት ያ የሙጃማ አልኢስላሚያ ቡድን ጥርጊያውን አስተካክሎ ለሐማስ የ1987 ምስረታ ማብቃቱም ይገለጣል። ሐማስ ከብዙዎቹ ታጣቂ ኃይሎች ጋር ግንባር ያለውና ጠንካራ ኃይል መሆኑን የሚያሳዩት ብዙዎች ናቸው። ፍልስጤማውያኑ የመጀመሪያ ኢንቲፋዳ ሲሉ አመፃቸውን መግለጣቸው ይታወቃል። አረቦቹን አስቆጥቶ በእስራኤል ላይ ተቃውሞ ያስወጣቸው ደግሞ በገዛ ምድራችን ገብታብናለች የሚሏት እስራኤል ሀብታቸውን ከመመዝበር አልፋ የጉልበት ሠራተኞች አድርጋ የመመልከቷ ነገር ነው። ያንን የእስራኤልን ግብር ክፉኛ የኮነኑት ፍልስጤማውያን ወጣቶች ግንባርና አንድነት ፈጥረው እንደ አውሮፓኑ አቆጣጠር በሺህ ዘጠኝ መቶ ሰማንያ ሰባት በተቃውሞና በቁጣ ተነሱ። የዚያ የተቃውሞ ሂደት ደግሞ የፍልስጤማውያኑ ወጣቶች በጋራ ሆነው ድንጋይ በመወርወር እየተገለጠ ነበር። ለዚያ ለፍልስጤማኑ ወጣቶች አመፅና የድንጋይ ውርወራ ደግሞ የእዝራኤል ጦር ኃይል ወጣቶቹን እያፈሰ እስር ቤት መዶሉና የጅምላ ቅጣት መስጠቱ በታሪክ የሰፈረ ጉዳይ ነው። ኢንቲፋዳ በፍልስጤማኑ ስኬት ሆኖ ተቆጥሯል። ፍልስጤማኑ በዚያ የመጀመሪያው ኢንቲፋዳ ማንነታቸውን፣ ነፃነታቸውንና ከተቀሩት የአረብ ሀገራት ጋር ጉርብትናቸውን የሁለት አገርነት መፍትሄ ስሌታቸውን ሳይቀር ይዘው የዘለቁበት እንደሆነ ይታወቃል። በዚያ የፍልስጤማኑ ወጣቶች ከባድ ተቃውሞ ኢዝራኤልን ለድርድር እንድትቀመጥ ማድረግ ይቻላል የሚል አቋማቸውን ማሳየታቸውም ይታወሳል። የዚያን ጊዜው የፍልስጤማኑ ሊቀመንበር ያሲር አራፋትን ቢሆኑ የሁለት አገርነት መፍትሄ ወይም እነርሱ ዘ ቱ ስቴት ሶሉሽን ጉዳይ ዋናው ግብ እንደነበረ ይታወቃል። የዚያ የመጀመሪያው የፍልስጤማውያኑ ኢንቲፋዳ አንደገነፈለ ወዲያው ግን በሺ ዘጠኝ መቶ ዘጠና ሦስት የኦስሎ ስምምነት ድርድር በምስጢር መካሄዱ መጀመሩ ይነገራል። ድርድሩ የተካሄደው ደግሞ በፍልስጤም ነጻ አውጪ ግንባር ፔሎና በእስራኤሉ ጠቅላይ ሚኒስትር ይስሐቅ ራቢን መካከል መሆኑም ይነገራል። በዚያ ውይይት ላይም ይስሐቅ ራቢንና ያሲር አራፋት ተወያይተው በፍልስጤማውያን የራስን ዕድል በራስ የመወሰን መብት በተገቢው ይፈጸም ዘንድ መግባባታቸው ይነገራል። ጉዳዩ ሆድ ሲያውቅ ዶሮ ማታን ነው የሚሉትም ብዙዎች ናቸው። ይሁንና የአይሁዳውያኑ ራባዮች በፍጹም ያልተቀበሉት ጉዳይ ነበር። ያውም ዘ ቱ ስቴት ሶሊሽን ወይም የሁለት አገርነት የመፍትሄ እርምጃ መሆኑ ነው። የዚያ የኦስሎ ስምምነት ግን ፍልስጤማኑን ጥቂት መተማመኛ ሰጥቷቸዋል ነው የሚባለው። ያውም የዌስት ባንክና የጋዛ ሰርጥን ለማስተዳደር ይሁንና ፍልስጤማውያኑ ፖለቲከኞች ልብ ገና ቀጣይ ተጨማሪ ድርድር የሚደረግባቸው ጉዳዮች፣ በተለይም ደግሞ የኢየሩሳሌም የባለቤትነት ጉዳይና ከፍልስጤም ምድር የተፈናቀሉትን እኛን በብዙ ሚሊዮኖች የሚቆጠሩትን ፍልስጤማውያን ወደ ቀድሞው ይዞታቸውና ምድራቸው እንዲመለሱ የሚሉት ጉዳዮች እንደተዳፈነ ሳት ስስ የነገር መጋረጃ ለብሰው ብቻ መቅረታቸው ለዛሬው ዘግናኝ ደም መፋሰስና እልቂት የመነሻና የነገር እሳት መንደጃ ምድጃዎች ስለመሆናቸው ታሪክ ይዘረዝራል። የዚያን የያሲር አራፋትና የይስሐቅ ራቢንን የስምምነት ፊርማ ዛሬ ሁለቱም በሕይወት የሉም፣ ነፍሳቸውን ይማርና የሁለቱን ፊርማ አንዳንዶቹ ታዋቂ የፍልስጤማኑ ፖለቲከኞች የሽንፈት መገለጫና ማሰሪያ አድርገው ሲመለከቱት፣ ከእስራኤል ፖለቲከኞችም የቀኝ ክንፉ ፖለቲከኞች ለፍልስጤማኑ እንደ ጋዛ ሰርጥና ዌስት ባንክን መሰሎቹን የመስጠት ነገር አበክረው መቃወማቸውም ይነገራል። ከዚያ መሰሎቹ የፖለቲካ አካላት ደግሞ የኦስሎውን ስምምነት በመቃወም እንደ የወደፊቶቹ ጠቅላይ ሚኒስትሮች ኤሪያል ሻሮንና ቤንያሚን ኔታንያሁ እሳት ያነደደ የለም ነው የሚባለው። በዚያው ሂደት እያለ ታዲያ ሁለተኛው የፍልስጤማኑ ኢንቲፋዳ መካሄዱም ይነገራል። በዚያን ጊዜ የነበሩት የአሜሪካው ፕሬዚደንት ቢል ክሊንተን በካምፕ ዴቪድ እንደ አውሮፓውያኑ አቆጣጠር በ2001 ሊያካሂዱ የታቀደበት የወደፊቱ የመፍትሄ አካል መሆኑ ሳይዘነጋ ያ ሁሉ የሆነበት ዘመን አይረሳም። የሁለተኛው የፍልስጤማውያኑ ኢንቲፋዳ ታዲያ ከመጀመሪያው ኢንቲፋዳ በእጅጉ የተለየ እንደነበር ይነገርለታል። ያውም በእስራኤላውያኑ ልጆች ላይ ያጥፍቶ መጥፋት የቦምብ ጥቃት የተፈጸመበት ያውም ያ ስሌት በሐማስ የተቀነባበረበት ጊዜ መሆኑ ወዲያም ለዚያ የሐማስና የሌሎቹ ታጣቂ ኃይሎች የአጥፍቶ መጥፋት ስሌት በቀል በሚል የእስራኤል ጦር ኃይልም ሲወስድ የነበረው ከባድ እርምጃ ይጠቀሳል። በዚያን የሁለተኛው የፍልስጤምያኑ ኢንቲፋዳ ሂደትም እስከ አውሮፓኑ 2005 መጠናቀቂያው ጊዜ ድረስ በተካሄደው የዓመፅ እሳት ከሦስት ሺህ በላይ ፍልስጤማውያንን እንዲሁም ከአንድ ሺህ በላይ እስራኤላውያን ሕይወት መቀማቱ ይነገራል። የኢዝራኤላውያኑና የፍልስጤማውያኑ ልጆች ከአንድ አባት የተዘሩ ዘር ናቸው ይባላቸዋል። ነገር ግን በዚያ ምድር ደም እየተዘራና እየተረጨ ሞት ሲታጨድና ሲወቃ ዛሬም እምባ ለቅሶና ዋይታው በርትቶ መቀጠሉ እንጂ የመፍትሄ አዝማሚያው አይታይም ይባልለታል። ዘላቂ መፍትሄ በርግጥ የሚላሉ ብዙዎቹ የሁለቱን ሕዝቦች ችግር ነቅሶና ለቅሞ መፍትሄ የሚሰጥ የምድር ኃይል ይኖራል ተብሎ አይታሰብም ይላሉ። እምነት አንድ ያስተምራል፣ ይመሰክራል። ፖለቲካና ፖለቲከኞች ደግሞ ፈጽሞ የተለየ ነገር ይናገራሉ። በዚያ ሁሉ ሂደት ዘመናትና ትውልዶች ግን የዚያ ምድር ደም መፋሰስና የንጹሐኑ እልቂት አልተገታም። እውነትም አኬልዳማ የደም መሬት በሰው ልጆች ዘንድ መፍትሔ ላጣው ቋጠሮና ጥያቄ ለዚያ ዘግናኝ እልቂትና ደም መፋሰስ ዘላለማዊው ወዲያም ከዓለም አፈጣጠር ቀድሞም የነበረው እግዚአብሔር ስለ ምን መፍትሔ ቢሉ መልስ አልሰጠም፣ ጥያቄ ብቻ ነው። ውድ ወዳጆቼ ሳምንትም እንደዚሁ እንገናኛለን። ለዓለም ጤናና የሰርቶ መብላትን ለሀገራችንም የአንድነትና የፍቅርን በጥቅልም ከልባችን እስከ ዓለማችን ሰላም ተመኘሁ። ይቅር እንባባል። እኛ ይቅር ስንባባል እግዚአብሔር ይቅርታውን ያደርግልናልና፣ በድጋሜ ሰላም።